ዘሩ ቃል ለጣለች አዛሩ ሄሉዬ ሄሉዬ፣ አይሆንማ፣ አይሆንማ። ህይወት ይቀጥላል ብለሻል፣ አዎ፣ አዎ ህይወት ይቀጥላል እናውቃለን። ግን ሄሉዬ፣ ህይወት የሚቀጥለው ወይ ከእንዳልክ ጋር ወይ ደግሞ ከያብ ጋር ተመለሽ እንጂ ከሉሌ ጋር አይሆንም አይሆንም፣ የእኔ እናት ማለት ነው። ከሉሌ ጋር በጭራሽ እንዳታስቢው ማለት ነው፣ እንዳታስቢው። ዛሬ ደግሞ የተለጠፈው ፎቶ እንዴት አባቱ እንደሚያማምር ማለት ነው። እንግዲህ በጭራሽ በጭራሽ፣ ሲያዩት አላማራ፣ ሲበሉት ያቅናል ይላል የአገሬ ሰው ሲተርት እና እንደው ምንም ከሉሌ ጋራ ታይፓቹ አንድ አይደለም፣ በቃ አትመጣጠሩ። ለምን እኔ እንዲህ የሆነ ነገራቸው አንድ አይደለም። ስለዚህ በጭራሽ ልውልና እንደ ሄሉ አንድ ላይ ሊሆኑ አይችሉም ማለት ነው። እኔ እንጃ፣ እኔ አላቅም ሄሉን መወዳት ከእንዳልክ ጋር ሳያት ነው ማለት ነው። እኔ አላቅም፣ ብቻ የእኔ ፍላጎት ስለሆነ ብቻ እንደሆነ አላቅም እንጂ ሄሉና እንዳልክን አንድ ላይ ሳያቸው እንዴት አባታቸው እንደሚያምሩ ማለት ነው። በቃ ይሁን፣ በቃ ልክ የተሰሩ ጥንዶች ትላላችሁ እና ብቻ ግን ከፈለገችው ሰው ጋር መሆን ትችላለች። ግን ደግሞ ከሉሌ ጋር አይ ነው አይነፋም፣ አይነፋም ጭራሽ አይነፋም ማለት ነው። በተለይ ደግሞ ሉል እኮ እኔ ሳየው ማለት ነው ቤተሰቦቼ በደንብ አድርጋቸው አይታችሁት ከሆነ ሉልና ያብ ይመሳሰላሉ። የሉል ታላቅ ወንድም የሚሆን ዘመዱ ይሁን አጎቱ ይሁን ብቻ ግን የሆነ ነገር ነው የልውል ማለት ነው። የሱ የሆነ ልውልና ያብ አንድ ሆነ የሚያመሳስላቸው ነገር አለ ማለት ነው። አላውቅም። እኔ ከፊታቸው የሚሉኝ ከጸጉራቸው የሚሉኝ በደንብ አይታችኋቸው ከሆነ የሆነ ነገራቸው ይመሳሰላል። ግን ዝምድናም ባይኖራቸው የሉል ጓደኛ ነው። ስለዚህ አይሆንማ፣ አይሆንማ። ከጓደኛ ጓደኛውን ለቆ ጓደኛውን ያዝ። ኧረ ተው፣ አይነፋም እንዴ! ሄሉዬ ማለት ነው። የኔ ውድ፣ የኔ ማር፣ የኔ ስዊት አይላቪዩቱ ማለት ነው። ሄሉዬ ግን ደግሞ ከሉሌ ጋር አይሆንም ማለት ነው። ውይ እንዳልክ ተበላህ ተበላህ ተበላህ። እኔም ማንዶ ከሉሉ ከዛኛው ከያ ብዬ ስትጣላ ወደ እንዳልክ ትመለሳለች ብዬ ነበረ እንዳልክ፣ አሁንም ተበላ መሰለኝ። በቃ እየተንከረፈፈ እዛ ጋራ በቃ እሱ እዛ ጋር ሲንከረፈፍ እዛ ጋራ በአምስት ደቂቃ አንድ እግሩን እያነሳ በቃ ተበላህ ተበላህ እንዳልክ እንዳልክ፣ ኧረ ሩጥ የት አለክ እንዳልክ፣ ኧረ ተበላክ ተበላህ ተበላክ እንዳልክ። እየ ምንም ማድረግ አልችልም። እንግዲህ ለፍቻለሁ ባለኝ አቅም፣ እንግዲህ ምንም ማድረግ አልችልም። በርታ።